ያስታውስሻል ያለፈውን ጊዜያቶች ምናምን እንዳለ እያነሳልኝ ሁለታችሁ ያሳለፋችሁትን ነገር እንዲህ ምናምን ቤት ላይ ራሱ በቅርቡ ቤት ከተመለሽ በኋላ እራሱ ያለኝን ነገር ስላል ብትሰሚ በጣም ደስ ይለኛል እና ጽሁፎቹን ብቻ ሳይሆን ቮይሶቹን ብትሰሚ በጣም ደስ ይለኛል። እና ምን ሌላችሁ ፈልጌ ነው። ለእናንተም እኔና አብርሃም ጋር ምንም ነገር የለም፣ ለእናንተ ሊመስል ይችላል። እኛም ትንሽ በምናደርገው ድርጊት አበዛ ነው ምክንያቱም በቃ እልህ ስለፈለግን ነው። ሌላ ምንም ነገር የለም። ሰው እንደዚህ ሰው ሊያደርግ አይችልም ምናምን መቼም አትጸፀችም በዚህ ነገር መቼም አትጸፀችም። ያልኩሽንም ነገር እግዚአብሔርን ለመተው ማየት እፈልጋለሁ ሁሉንም ከካሜራ በኋላ ሁሉም ነገር ታሳይኛለሽ። ስለዚህ ዘጠና ስምንት ዘጠና ሰባት አንዳንድ ሰዎች የእናንተ ውበት፣ ጥንካሬ፣ ስኬት እንቅልፍ ይነሳቸዋል፣ ሰላም ይነሳቸዋል። የእናንተ መጎሳቆል፣ ነገሮች አለመሳካት፣ መውደቅ ደግሞ ሰላም እንዲሰማቸው ጥሩ እንቅልፍ እንዲተኙ እርፍ እንዲሉ ያደርጋቸዋል። እናንተ ብትወድቁ ብትጎሳቆሉ ለእነሱ የሚጨምርላቸው ነገር ሳይኖር፣ እናንተ ጥሩ ነገር ብታገኙ ከእነሱ የሚቀነስባቸው ነገር ሳይኖር፣ ይሄ ሁሉ ስሜት የሚመጣው እራስን ካለመቀበል በራስ ደስተኛ ካለመሆን፣ ባለ ነገር አለመብቃቃት፣ አመስጋኝ አለመሆን ከራስ